ሰላም ነው። ዱንያ እኮ ነው። እና እዚህ ጋር ጄጄ ነበረ፣ ግን አሁን መንቃት ያለብኝ ጊዜ ነው። ጨጋራችን ሳምንት

እነሱ ማብራታት ካለብን ላይክ አድርጉ ሼር አድርጉ። ከዛ በኋላ የሚያለቁት ሰዎቹ ካል የራሳችሁ ጉዳይ ነው። ራሳችሁ ሞም ራሳችሁን የምትታመሙት ላይና ሲያዝን ማዘን ብዩ ራሴ

ናእኔ ከዚህ በኋላ አባሻውን አልከታተለውም። ይሄ ነገር ነገር ፍፃሜ ካላማረ አባሻውን አልከታተለውም ከዚህ በኋላ እ ፈረንጃ ነኝ። አለማንች ማርቲ ማለት ነው ።

ጉሮሬ ያመኛል። አስር ደቂቃ ነው የሚቀረው። አበሻ ሲጀመር መቼም ሲል ማለት ነው የመጣበትን ይረሳል። ላየሹም እንደ ኦዲየንስ ኦዲየንስ እየተባባሉ ነው። በዛ ላይ ደግሞ ኦዲየንስ ክቢራልን የሚሉት እኮ ውሸት ነው። አን ያቃሉ የምን ክብር ነው ነው ነው ዶላሩ ጀመረ። ገና ጨምሮ ጀመረ። ገና ጀመረ። ሁለተኛው ጀመረ። አሁን እንግዲህ ክፍል አስራ ስምንት ነው። አዎ ነው ነገሩ። እስካሁን ደግሞ ስሙም እስካሁን በነሱና በነሱ ነበር። አሁን ደግሞ በነዚህ ኝኝ እየተባለ ማለት ነው ይሄዳል

ከፈለጉ ከአሁን በኋላ ለምን ታግዘናል፣ ለምነናል። ከፈለጉ አንድ መሆን ይችላሉ፣ ከፈለጉ መለያየት ይችላሉ። ግን ይሄ ስራ ነው፣ ማንም የሚለያይ ሰው የለም። ወላሂ ላዚ ስራ እና ስራ ነው። እኔ ንጋራሽ ብቻ ነው ኮይ ራሴ ምንም ሳይሆን እኮ ሜሳስ እንዳይለዩ። ከተለያዩ ስሚ ልንገርሽ፣ ከተለያዩ ደግሞ ማለት እሷ የሚጠቅማትን ታውቃለች እሱ የሚጠቅመውን ያውቃለ። እኛ በግዴታ አብረን እናኑራቸው አንችልም፣ መብታቸው ነው። የፈለገውን ሰው ይሄ ህይወት መምራት መብቱ ነው። እኛ ምን አገባን? እኛ የወደድ ናቸው እነሱን ሁለታቸውን ነበር አይደል? እንደ ምን ሲመጡ እንዴ ስሚለው ሁለታችሁ ብቻ ናቸው እኛ የምንፈልገው እናንተን ነው ብለን እንደግመን እንደጋግመን እንደግመን እንደጋግመን ተናገርን። ግን አሁን ላይ ሰሚ አጣን። በቃ አይደለም ሁሉም ለማደግ ለስራ እስከሆነ ድረስ ደህና ነገር ሲለቀቅ ስለማይታይ ስራ ጀመሩ። እንደምታዩው አላማ አላቸው እነዚህ ሰዎች። እናቱ ባለፈ ምንድን ያለችው ከአሁን በኋላ ምንድን ነው ያለችሁ ቤት ምናምን ነገር ስትል አልሰማችሁም? ስለዚህ ጠንክረው ሰርተው የሆነ አላማ ላይ የሚደርሱበት ነገር ሊኖር ይችላል። እኛ ደግሞ እንዲዚህ ስንል ካላከበሩን፣ ድምጻችን ካልተሰማ ያለን አማራጭ ዝምታ ነው። በቃ ማለት ራሳችን መሆን ነው ያለብን። ካየን እናያቸዋለን፣ ካላያየን ደግሞ መተው። በቃ እንደ ከራስ በላይ እኮ ንፋስ የለም። እኛ ደህና ስንሆን ነው ማንኛውንም ነገር ማድረግ የምንችለው ማለት ነው። የምር በጣም ነው የሚደብረው መውደዱ እንዴ ማርያምን የሰው መውደድ መውደድ ነው እንዴ እነሱ መጋኛ ነው እንጂ መውደድም አይደለም አይባልም የምር አውቃለሁ እኛ እኛ ምን መሰለሽ አንደኛ ነገር እኛ ከአመት ጀምሮ አብረናቸው ነን ያኔ እንደዚህ እየተካበደ ነገር እንደዚህ አርገው አያውቁም ብዙ ብዙ ጊዜ ሳቃቸውን ፈገግታቸውን ለምዲ ነው ሁለ ነገራቸው ልፊያቸውን በቃ የዲካማችን መርሻ አድርገናቸው በቃ እነሱን እየተከታተልን ስራዬ ብለን እነሱን ነው አብዛኞቹ ሰው ከልባችን አስገብተናቸዋል ምንም ጥርጥር የለውም። ተቆጣጠሩ እኮ ግን ደግሞ ይህን ነገር ደግሞ ያንን ነገር ደግሞ እነሱ ደግሞ ደና ነገር ሲለቁ አሁን ላይ እይታው ራሱ ምኑ ብት ራሱ ወላይ ምንም ምንም ምንም አይንቀሳቀስም። ዴና ነገር ሲለቀቅ ማለት ነው። ግን እህን አስ እንደዚህ የሆነ ግርግር ተለያየ እኮ እከሌ አፈረጠው፣ እከሌ መጣ፣ እከሌ ወገረው፣ ጀግና አንበሳ አንበሳ እሷ እኮ ጀግና ነው እየተባለ ነበረ እንደዚህ፣ አንበሳ አለ እንደዚህ፣ ዙራ ራሳቸው ክብር እየወረደ እንደዚህ። አረ በስመ አብ ብቻ ይሁን። እኔ ማንንም ምን የሚወር አይ ከዚህ በኋላ ማረም ሶስት ቀን ወይ ሁለት ቀን ማንነታቸውን እነሱ ራሳቸው ይተዋወቃሉ፣ እኛም እናውቃለን። በነገራችን ላይ ማንኛውም እንደዚህ እንደማይሆኑ እናውቃለን ሁላችንም። ሃይሚንም ምንም ምን እናጠንቅቀን እናውቃለን። የብሩክን ምን እናጠንቅቀን እናውቃለን። እነሱ ራሳቸው ራሳቸው ይተዋወቃሉ። እኔ እና አንቺ እናውቀዋለን። የማያውቁት እኮ በዚህ ልክ ነው የሚገምተው። እነሱ ይተዋወቃሉ። የራሳቸው ጉዳይ። ሰው ይሄንን እኮ ፈልገውት መሰለኝ ሊሰደቡ ሊረገጡ መሰለኝ። ይህን ስራ አስበውበት ያመጡ። ታዲያ ይረገጡ ብርቅ ነው? እንደ ተሰደብን እያልን ዝህ እንዳይመጡ የምሬ ነው። እንደፈልገውት መሰለኝ ዚህ ስራ ውስጥ ሲገቡ ተመካክረው የሚሆን ምንም ሆኖ ዞሮ ሊሰደቡ ሊረገጡ ነው ይመጡት። ይሄንማ ባላሉ ኑሮ አርፈው ስራቸውን በስነ ስርዓት እንደዛው እንደተለመደው ይሰሩ ነበር። ግን ይሄን ደግሞ ፈለጉት አይደለም። ይረገጡ እርገጧቸው ሁሉም የተሰማውን ስሜት ነው። አይደል ሁላችሁ ሰው እንደወደድናቸው ስለምንወዳቸው የሆነ ስሜት አለን ለእነሱ የተለየ ስሜት እንዳለን ያውቃሉ። ደግሞ ሁሉም ደግሞ እንደዚህ የሆነ ነገር የጠ የምንጠብቀው ሌላ የሚሆነው ሌላ፣ ያ ነገር ሲከሰት ደግሞ ተመልካች ደግሞ በጣም እንትን ይላል። ኦቨር ይወጣ እንዴት በቃ እንዴ ያ ስንት ሰው ነው እያለቀሰ ያለው ስንት ነው የሚሆነው ሌላ የሚመጣው ሌላ። እነሱ ካላዘኑን፣ እነሱ ካላሰቡልን በቃ ምን ማድረግ አይቻልም? የራሳቸው ጉዳይ ሲፈልጉ ላዩ ሲፈልጉ ይኑሩ። የእውነት ሁሉም ህፃን አይደሉም፣ እነሱ እኮ ያውቃሉ። ግን ኋላ ሰኛ ታላከበሩን

የራሳቸው ጉዳይ። ወለ ከሌ ተረገጠ ሃይሚ ተረገጠች፣ ሃይሚ ተረገጠ፣ ቡሩኬ ተረገጠ፣ ሙስታሄል ምንም መስሎ አይታየኝም። እኔ በራሱ ለምን ፈልገውት ነው ፈልገውት ነው ይሄን ነገር ይሁልሽ፣ እናት እንደዚህ እንደራሳችን እንዲያል ለሌላ አሳልፈን አንስጣቸው፣ በቃ አረ፣ ምን ነገር እኮ ሁሉም ስራ ነው፣ ስራ ነው ማማዬ። ስራ እንዲሆን እናቃለን ጠንቅቀን። አሳልፎ መስጠት አይደለም። እኛ እኮ አልሳለፈን አልሰጠናቸውም። እነሱ እኮ ናቸው ራሳቸው፣ እኮ ናቸው ራሳቸው። ተው፣ ይሄ ነገር ተው፣ እነዚህ ተመለሱ፣ ተው፣ እነዚህ ሰዎች ጋር ተው እያልን ነው እኛ። ተሰሚ የለንም። ስንት ሰው እያለቀሰ ነው፣ ስንት ሰው እየታመመ ነው። አስራ አምስት ቀን አስራ ስምንት ቀን ማለት ስንንፈቀፈግ ማን ዞር ብሎ ይል ዞር ብሎ ይል ሰው አለ። እነሱም የፈለጉትን እያመጡ ይሰራሉ። ሁሉም ደግሞ የተሰማውን ደግሞ ስሜት ይገልጣል። እኛ እነሱን መስታዲብ አልፈልግም። እንዴሽ እነሱ መስታዲብ እኮ አይደለም፣ ግን ደግሞ እኛ ስሜት አለን። የተሰማው ስሜት ደግሞ የመናገር መብት አለን። በቃ አውራቸው እንዴ እ ቡሩኬ ከዚህ በፊት ከሶሲጋ ያደረገው ጊዜ ማለት ነው ወደንስ ከተጨነቀ የራሳቸው ጉዳይ ብሎ ነው አንደር

ላይቭ ላይ ሲገቡ ስንት ሸበካ እንኳ የሌላቸው ሰዎች አሉ እኮ የምር ነው። ግን እነሱ የነሱ ውዴታ ማለት ነው፣ የነሱ ውዴታ። ታብታብ እንኳ ራሱ ለማድረግ ስንት ነው የሚሆኑት? ለምን ይሄ ስንቱ እያለቀሰ ነው። በቴክስት ራሱ ገብተው እዛ ምናምን ነገር ይጥፋሉ። አረታው ታረቁ፣ ሀይሚና ቡሩክ ታው፣ እኛ እናንተን የምንፈልገው ታው፣ ስንት አለ የምሪ ነው። እንደት እንኳ ገብተው መናገር የማይችል ማለት ነው። ግን ይሄ ምንም አልታያቸውም። የእኛ ጭንቀት ምንም ጭንቀት መስሎ አታያቸውም። አንድ ጊዜ ል ባለፈው አሁን እስካሁን እንግዲህ ከዛ ጀምሮ እንትና ማናት ሶስት የምትባለው ወታ ነበረ። አሁን ደግሞ ዛሬ ይህንን እንትን ከፍታ የሰጠችው ወይ ሃይሚ ናት፣ እኛ አናውቅም። አሁን ልጅቷ እኮ ገና አዲስ ናት በዚህ ስለዚህ አሁን አሁን ደግሞ አንድ አዲስ አንድ ድራማ ጀምረዋል ማለት ነው። ተስተካከሉ ነበር። ስታው የሚወደው ነገር ነው። ሀንዬ ነገር ነገር ነው የሚወደው ነገር አስሬው ዘጠኝ ዘጠኝ ምናምን ነበረች። አሁን ስንት እንደገባች ግቡናወት የምሬን ነው። ለምን ሰው የሚፈልገው ይህን ነገር ነው። በቃ ሰማንያ አራት ነበረ አሉ ግን እኮ አንዳንዴ ማለት ነው፣ ባይንቁን ማለት ነው። ይገርመኝ ነበረ ባይንቁን ማለት ነው። እንደዚህ እያረረን እንኳን በጣም ወላሂ ለአዚም በጣም በጣም በጣም ወቱብን ወላሂ ለአዚም ይገርመኝ ነበረ እኔ እናት እኔ አሁን ምን እንደምላች ታውቃላችሁ? እችን እንጨርስ እንደምንም ብለን መተናል። ረዝንይ ማሩ ራሱ ይመራ ልኮሲ በዛ ይምር። እዚ ጋ ማለት ነው ስራ ነው ስራ ነውእናንተ ወጣችሁ ትተነፍሳላችሁ። ወጥቶ የማይተነፍሱ ኮ ስንቶቹ ሩፍ ሩፋይላቸውን የሚያደርጉ ስንቶቹ እያየምሉታለ ይምር፣ ስንቶቹ ከልባችሁ መወዱት

ራሳችን ራሳችን ቃጣ። ለማንኛውም ስንት አሽቃባጭ የሚወደው ሰው አሽቃባጭ ነው። ሽ ጥ ለመነከል አሁን ምን መሰለሽ? ይኸው አሁን ይች እኛይ፣ ወይኔ አሁን ይች የተጎርታ ይች እንደዚህ ናት እያሉ ማለት ነው። እንደውም በአካል አለመገናኘቱ በጀ። አሁን ስንቱ እየተፋጀ ስንቱ እየተጣለ ለምን? በእነሱ የተነሳ በደህና በሰሩ ሰዓት ተጣሉ እን ተለያዩ አልተለያዩ እኛንም ሰላም ነሱ እነሱ እዛ ጋ ሰላም እየኖሩ ሰው እየተፋጀ ምን አሁን ብገናኘ እንደውም በስልክ ሆኖ መሆኑ በጀ።

እንሽሆምኮኛ በቃን አንፈልግ ምኮን ያለው እነሱ ግን ሰሚ የለም። ተማናጣ ነው ሰምተሽ ከሆነ ማለት ነው። ታረቁልን እነዚህ ልጆች ከመሀል አውጥታችሁ። ሶስት ቀን አራት ቀን ተደጋጋሚ አመል አይደለም አረጋ ወላሂ ሽምግልና ያቺ ራሱ ቴጂ ራሱ ማለት ነው ወላሂ ቴጂ ትልቋ ተንበርክኬ ስለ ሃይሚ ራሱን በል

ለመጨረሻ ጊዜ እኔ ወደኛ ኮ ምንም አላልንም። የተሰማነ ስሜት ነው የተናገርነው። ማማ እየበቃ ይቅርታ፣ ሰው ልጅ ስሜት ነው ይሰማናል። እነሱ ስራቸውን እየሰሩ ነው፣ እኛም ደግሞ ስለምንወዳቸው ተሰምተን ተናግረናል። በቃ ካሁን በኋላ እንዳለች ሁሌ እንዳለቀሰች ነው። ሁሌ ልቤ እንዳለች ነው። ስንቶቹ አሉ። በጣም ነው የምታሳዝነው። እያለቀሰች ሁሌ አንጀቴ ነው የምትበላኝ። ማርያምን ለምን ይሄን ያክል ልጅ አላት እኮ እኛ እዚህ ጋር ፋይላቸውን ደቅነን የምንውለው የምናድረው ወንድም መተን ነው ሂታተን ነው ናቸው ግን ወደር ናቸው። አዎ ወደር ናቸዋል። በእርግጥ እነሱም እነሱም ደሞ የወደርንባቸው ምክንያት ደሞ የቀረቡ ሲመጡ ማሻአላ ተባረካላ ንጹህ ናቸው፣ ስራቸውን ወደር ናቸው። ተቀበል እየተፍታታን እየሳቅንም እያዘንም። የነሱ ሀዘን ማለት የኛ ሀዘን ነው፣ የነሱ ደስታ ማለት የኛ ደስታ ነው። ተገባቸው የኛ ደስታ ነው። ተገባቸው ማለት ነው

እሱማ ያውቁንም ግን አለሌን ወደሽ በጣም ነው የሚከብደው፣ በጣም ነው የሚያስጠላው። እን እንደገና አሁን እኮ እሱ አሁን በአዲስ እንትን ነው ያወጣቸው ደሞ አዲስ እሱ እንደ ሳልባጅ እንደ ልብስ ቱባዎቹን እየቀያየሩ አንዱ ግማሹ እናስታርቃለን ብሎ በየቤታቸው ይመጣሉ። እኛ ላይ ያዙት፣ እኛ ላይ